ሲል አልወደው ጩር ሲጩር ሲል አልወደውን ጩር ሲል አገር ሰላም ሲሆን ሰው ሲረጋጋ ጋን ጩሬ ይነሳል ካገኘው ሊያዋጋ ጩር ሲል አልወደውን ጩር ሲል

እዚህ አገር ላይ ጭር ሲል አልወድም ከሆኑ ሰዎች ውስጥ አንደኛው አቶ በጋሻ ደሳለኝ ነው። ወፋፍ ያደርገዋል ደግሞ ሰሞኑን ተነስቶበታል። እንግዲህ ከሶስት ዓመት በፊት ኦርቶዶክሳውያን ከአራት ዓመት በፊት የተጎደሉት ምክንያቱ ልንገራችሁ፣ ሚስጥር ምነግራችሁ፣ ሚስጥር አለ። ኦርቶዶክሳውያን የተጎደሉት እኮ በሰሩት ኃጢአት ነው አባቶቻቸው በሰሩት ኃጢአት ነው ብለዋል። አንተ በጋሻውና ዞር ማንዞሮቹ ቅዱሶቹ ንጹሓኑ ሞላዓክቶቹ ለምንድን ነው ታዲያ የእናንተ ቤተሰብ ቅዱስና እችን አገር ከድህነት ከጦርነቱ ከብሔር ማለት ካ ከመተራረድ ለምን በጸሎታቸው አታወጣንም? አንተ ፎከታም ያንተ ቅዱስ ዞር ማንዞሮች ታዲያ ለምንድነው አገሩን በሙሉ አፍሪካን በሙሉ ከድህነት ማታወጡን? እንዳንተ ራስ እኮ ችግርን መከራን ፍዳን እኮ እኮ ያራገፍ እኮ በልመና ገንዘብ እኮ ነው። አንተዋወቅም እንዴ? በጦርነት ግርግር ግጭት በተነሱ ቁጥር የሚጎደሉት እኮ ህፃናትና እናቶች ናቸው። ስለዚህ ሌላው ለሰራ ኃጢአት እግዚአብሔር በቀሉን የሚወጣው ሴቶችና ህፃናት ላይ ይመስላል። እግዚአብሔር እኮ እንደናንተ ፍርዶ ጎምድል እኮ አይደለም። ጭንቅላታችን ተጠቀሙበት እንጂ ፋራሲ ሰለጦን እዳው ላራዳኑ ተባለ በእውነት በጣም የምታሳፍሩ ፍጥረቶች ናቸው። ጦርነት እኮ ቤትም ዓለም አለ እኮ ራሽያ ነች እኮ በሁለተኛ ዓለም ጦርነት ማንም ላይ ሳይደርስ እኮ ሀያ ሚሊዮን ራሽያዊ ሞቷል እኮ። አሜሪካ እኮ በእርሱ በርስ ጦርነት እኮ ሩብ ሚሊዮን አሜሪካዊ ሞቷል እኮ። ጀርመኖች ሞቷል፣ እንግሊዝም ሞቷል፣ አፍሪካ በሙሉ እኮ ሞቷል። እና የሆነ ሰው ሞተ እሱ ኃጢአተኛ ስለሆነ ነው። አንተ ወሰላ የምትኖረው ቅዱስ ስለሆንክ ነው። እንደዚያ አይደለም። ይሄ መንደርቴ በሃይማኖት ውስጥ የተደበቃቸው ረሃብተኞች

ተው ትፉ። በፌስታል ላይ ትፉ። አቆርሹ። በፌስታል ላይ አቆርሹ። ሰው ላይ አትትፉ። አለልክም እንደ በጋሻ ወጋሻ ኦርቶዶክሳውያን የተጎደሉት የተገደዱት ቆሻሸ ምን ላይ ወሰረት ኃጢአት ነው። ቅዱስ ጭንቅላት ተጠቀሙ። ታዲያ የአንተ ቤተሰቦች ዞር ማንዘሩ ቅዱስናቸው ናቸው። ለምን ታዲያ ከችግር ለምን አታወጡ ነው? በጸሎታቸው ለምን ከዚህ ከጦርነቱ ከግጭቱ ለምን አታወጡ ነው? ጭንቅላታችን ተጠቀሙ? ጭንቅላት እኮ ቄራም እኮ አለ የማት ከብት ጭንቅላት። የሰው ልጅ ጭንቅላት የሚለየው በማሰብ ነው። ጦርነት ቤትን ቦታ አለ። እኔ አሁን ለምሳሌ በጦርነት እናቶች፣ ሴቶች ሞታል። እኔ አሁን አልሞትክ ለምሳሌ ቅዱስ ስለሆንክ ነው አይደል? አይ በጋሻው በቃ፣ አሁን እኛ በህይወት ያለንም ቅዱሶች ነን፣ የሞቱት ደግሞ እርኩሶች ናቸው፣ ኃጢአተኞች ናቸው። ለዚህ ነዋ ኮሽ ባለ ቁጥር አንተና መሳለች ምስኪኖችን ድዋችን በይወታ ምትጎሎ ምታርደው ጦርነት ሲኖር እኮ ሃይማኖት አይለይም። ሙስሊሙን ለይተው ኦርቶዶክስን ኦርቶዶክስ ለይተው ፕሮቴስታንት ፕሮቴስታንት እንደዛ እንደ አንተ የተማርከው ሃይማኖት እንደዛ ነው የሚያስተምረው። ሃይማኖት ይውለላችሁ። ኦኮካችሁን በየሃይማኖት ተቋም ውስጥ የምታራግፉ ፎከታሞች ሎከት አድርጎ ለአፋቸው እውነት ለአፋችሁ ሎከት ያው እኔ ቀድሜ እመታለሁ እሱ ይከተለኛል፣ ያቺ ቁድማ ትከተላለች። ሞቱን ብርቀት አድርገው ደሞ ክፋቱ እኔ ቱን አደርክት ለሆን መሰለ እንደናንተ አይነት ጋጥ ወጦች እንደዚህ አይነት አስተሳሰብ ስታስቡ ልብ ይወጋል። ለምን በችግር ጊዜ የሚሞቱት ሴቶች ናቸው? እናቶች ናቸው? ህፃናቶች ናቸው? ምን አጠፍተው? እኔ ለዘመትኩት፣ እኔ ለጎደልኩት፣ እኔ ለዘረፍኩት በሆነ ኃጢአት ምክንያት ምንም የማያውቀውን ሕፃን ነው እግዚአብሔር። እንደ እናንተ ምስኪን ምስኪኑን መርጠው የሚጎድል የሚያስጎድሉ መሰለህ? አትትፉ ጮር ሲል ደስ አይላች ደ እዚ ገር ኦርቶዶክስ ዛሬ ነው እንዴ? ሰማኸው? ስልክንም ቲቪንም ዛሬና ቤት ያስገባው። ፈረስ ሲሰለጥን እንደ እብድ ያደርገዋል የሚባል እኮ እውነት፣ እንደ እብድ ነው የሚያደርጋችሁ በዚህ በሃይማኖት ተቋም ውስጥ የምትሰገሰጉ ረሃብተኞች በልኩ አድርጎት ያው እንደምታውቁት የሃይማኖት ሰው አብዛኛው ገበሬ አይደለም፣ አያርስም፣ ባለ ድግሪ አይደለም፣ ጉልበት ሰራተኛ አይደለም። ቁጭ ብሎ የሆነ መጽሐፍ ቅዱስ ያቆላበት አንድ ሶስት፣ አራት ጥቅስ ይይዛል። ያንን ምእመናን ላይ ይለወልባል። ከዛ ምእመናን አምጦ ይላል። በቃ ያቺ በእግዚአብሔር ስም ምትለምን ገንዘብ ያሰክራችኋል፣ አይደል? ስኩር ምትረግጦት መሬት ነው የሚያስወጣቸው። ድሮም ሰርቶ የማይበላ ሰው ከዚያ አልፍ ሰርቷችን ስትበሎ በድካም ሲሆን እኮ ትንሽ ይረጋጋል። ጥጋብ ቢሆን ይሶክናል። ትቶፋለ ቃዙ በላይ ትቶፋላቸው። ሞት ቤትም አለ። አረብ አገር ጦርነት ያለው አረቦቹ ሙስሊሞቹ አውሬዎች ስለሆነ አይደለም፣ መጥፎች ስለሆነ አይደለም። አሜሪካኖቹና አውሮፓኖቹ በሚሰሩት ሸፍጥ የፖለቲካ ሸፍጥ ነው። አረቡ የሚፈርስ ያለው፣ አረቡ የሚፈርስ ያለው

አብዛኞቹ እንጀራ ጋንጫ ሆኖባቸዋል። መሬት የሚረግጡት መሬት ጡባቸዋል። የሚነገሩትን አያውቁ በሰሞቱ ላይ ይሷለቀ ው ብሏል። ከዚህ በፊትም አንዱ ሰሜኑ ለምን የሚበጣበጥ መሰላችሁ ብለ ተናግሯል። በታሪካዊ ጎጣሚ ነው ሰሜኑ የተበጣበጥ። በአንዳንድ ፖለቲካዊ ውሱብሱብ ችግሮች ነው የተበጣጠ እንጂ ሰሜኑ ሞት ጠማቂ፣ ደቡቡ ሰላም ናፋቂ ሐዋርያት ሆኖ አይደለም። ምዕራቡ ጦርነት ሰባኪ ምስራቁ የሰላም ሰባኪ ሆነ አይደለም። ስለዚህ እቺ ወደ ብሔር ወደ ሃይማኖት ወደ የምትጠጋጉት በልክ አርገው ዋ ንግር ያጭ አለ እቺ ጥጋብ፣ እቺ ጥጋብ፣ እቺ ቁርሻት ግድላቸው እናስልሳች አለ አብናረገኝ በልክ ብተን ይቻላል እና በሕፃናት ደም እንደተሳለቃችሁ አትቀም። በእናቶች ሞት እስቲ ሻሸመኔ ሞት እልቂት ያመጣው እንደሆነ ተናገር። እስኪ እውነተኛ የሃይማኖት ሰው ከሆንክ አንተ ፎኮታ በቃ እኛም ህዝብ ውስጥ ጥላቻ ህዝብ

በቃ የትግራይን ህዝብ ጦረኛ፣ የአማራን ህዝብ ጦረኛ፣ የኦሮሞን ህዝብ ጦረኛ፣ የሌላውን ወጥዋጭ አስወጥዋጭ አድርጋቸው እንትን ለማለት አትሞክሩም። እያየናችሁ ነው። እንደናንተ አይነት ቆርቆንዳ እኛን የሚያወናብርበት የሚያጮረብርበት እድሉ የለውም። በጣም ጠባብ ነው። በጣም ጠባብ ነው። ሆነ እኮ ድርጊቶ፣ ሆነ እኮ እንደገና በሰው ቁስል እንጨት ይነስንሰው